ቡድን የተከበራችሁ አድማጭ ተመልካቾቻችን ከድራ ኢትዮ ቻናል ቤተሰቦች ነው። እንግዲህ ዛሬ በራያ አላማጣ ነው የምገኘው። ስለዚህ ከራያ አላማጣ አንድ በጣም እንቁ የሆነ ወንድማችንን ለማግኘት ነው እንግዲህ እዚህ በሆነ ፕሮግራም ምክንያት የመጣሁትኝ በቀጥታ እንግዲህ ወንድማችን ማን ነው የሚለውን አብረን እውነት ለመናገር ይህ ወንድማችን የተለያዩ ስራዎችን ሰርቷል። ራያ አላማጣ ነው እንግዲህ ዛሬ ላገኘው የመጣሁትኝ በኪነ ጥበቡ እጅግ በጣም የምንወደውና የምናከብረው አሁንም ደግሞ ዩቲዩበር ነው እሱ ማን ነው የሚለውን እንግዲህ አብረን እንየው። ውድና የተከበራችሁ እንግዲህ እየተዳረስኩ ነው። ቦታው በእንደዚህ አይነት ሁኔታ ያምራል። እንግዲህ ወንድማችን እዛ አካባቢ ላይ ረፍ ብሎ እያየሁት ነው። በቀጥታ እንግዲህ እናገኘዋለን። አርቲስት ቁም መላኩ ንጉስ የምንወደው አይ ሰርፕራይዝ አደረግና አይደል በእንደዚህ አይነት ሁኔታ እጅግ በጣም ያምራል እንዴና ያው አቆየው እንዴ አንድ አንድ ያው ደስ ብሎኛል እና ከራያ ቆቦ ቀጥታ ራያ ለማጣ መጥቻለሁ በጣም ወድህና ማከብር ሆን እንደሚነህና ዛሬ የመጣሁበት ዋነኛ ምክንያት መልአኩ ንጉስ ማን ነው የሚለውን በተለይ ከድራያ እና እንደዚሁም አጠቃላይ የኢትዮጵያ ማህበረሰብ የአንተን ጥንካሬ ያንተን ጀግንነት በጣም ያውቃሉና እንደዚሁ ሁኜ አንተ ጋር ተገናኝተን መልካም ቆይታዎችን እንድናደርግ ስለፈቀድክ በመጀመሪያ አመሰግናለሁ። እኔም አመሰግናለሁ። ወንድ በጣም ጥሩ እንግዲህ እስኪ እንደው ራስከን መላኩ ንጉስ ማን ነው የሚለውን ከዛ ብንጀምር። እሺ ቅድሬ እጅግ አመሰግናለሁ። በነገራችን ላይ በጣም ወደ ማከብ ወንድሜ ነህ አንተ የምትሰራው ብዙ ስራዎች አሉና፣ እንዳጋጣሚ ደግሞ እኔን ለማስታወስ ለመምጣት እጅግ አመሰግናለሁና፣ ያው ስሜ መላኩ ንጉስ እባላለሁ። ሙዚቃ ነው የምሰራው። የተወለድኩበት አላማጣ ከተማ ነው። እና በዚህ ስራ ላይ ደግሞ ዩቲዩብ እንሞክራለን። ያው አንዳንድ እገዛ የምንሰራለን። ያው ከፈጣሪ ነው እንጂ እኔ አቅም ኑሮኝ አይደለም። ያው መበርታት ነው ይሄ ነው ማለት። በጣም ጥሩ መላኩ ንጉስ እስኪ እንደው ማለት እናስታውሰው፣ መላኩ ንጉስ፣ ምን ምን አይነት ስራዎች ከህብረተሰቡ ጋር ትውስታ የፈጠሩ ምን ምን አይነት ስራዎች አሉ? እሺ፣ አንደኛ ኩልም ይያለ ኩልም የሚል እሱ ነው በጣም ያስተዋወቀኝ። ሁለት ጊዜ እስራኤል አገር በዛ ስራ ሂጃለሁ። ከዛ ሆል ራያ ሚላለ ወወለ ሚላለ ሄዳለ ሆራያ ወርቅ ይየዋ የአገሬ ልጅ ብዙ ናቸው እና ሰርቻለሁ። ህዝብም ያው አናቆቱና ፍቅሩን ገልጾልኛል። የበለጠ ደግሞ ብዙ መስራት አለብኝ፣ ጥረት ማድረግ አለብኝ። ገና ምንም አልሰራሁም እና አንተም ስለመጣ ያው እጅግ አመሰግናለሁ። ገና ብዙ ወጣት ነን፣ ብዙ መስራት እንችላለን። ብዙ መድካም ደክመን፣ ብዙ ጥሩ ነገር መስራት እንችላለን ብዬ ነው ማስበው። እጅግ በጣም አመሰግናለሁ ወንድሜ። ዛሬ እንግዲህ ያው ጨዋታችን በጣም ያማረ፣ በተለይ እንግዲህ ራያ አካባቢ የሆነ በእንደዚህ አይነት ሁኔታ በግንኙነት እየተጋገዝን መስራታችን ደግሞ እጅግ በጣም ሌላውንም ሊያበረታታ የሚችል ነውና በምን ችለው እንተጋገዛለን። እስካሁን ድረስ አዎ፣ በጣም በጣም እኔ የሚያስፈልገኝ ነገር ሲኖር ጠይቀሃለሁ፣ አንተም ልክ እንደዛ ነውና እስካሁን ድረስ በዚህ ሁኔታ መጥተናል። አሁን መላኩ ንጉስ ኦፊሻል ቲዩብ አለና እሱ ምን ያክል ሰብስክራይብ ደረሰ? እንዴትስ እንደው እየሄደ ነው ያለው ሁኔታው እንዴት ነው? ከድሬ በእውነት ለመናገር አንተ እኛ በተለይ ራያ አካባቢ ያለን ዩቲዩበሮች አንተነህ ዋና ከፊት ሆነ ጥሩ ነገር በመስራት ያንተን ፈለግ ይዘን እየተጓዝን ያለ ነው። በእውነት ደከመኝ ሰለቸኝ ሳትል በዚህ አጋጣሚ አንተን ማመሰግናለሁ እና ሰብስክራይብ ይኔ ወደ 83000 ምናምን ደርሻለሁ። ያው የምንሰራው አብዛኛው የባህል ዝም ብሎ ኖርማል የአካባቢው ሙዚቃዎች እነሱን ነው የምንሰራው። ከዛም ደግሞ የራሴ ስራዎች ደግሞ የድሮዎቹና አዳዲስ የሚሰራቸው ስራዎች ይኖራሉ። እነሱን አስገባለሁ። በተቻለ አቅም ደግሞ አንዳንድ ወገኖች የበጎ አድራጎት የሚሰሩ አሉ። ቪዲዮ ሰርቼ ያንን ቪዲዮ ደግሞ እባካችሁ ተባበሩን፣ እከሌ አሞታል፣ እከሌ መታገዝ አለበት ናም ብዬ ቪዲዮ ሰርቼ ስለቅ፣ እነዛ የተባረኩ ሰዎች ደግሞ ያው እገዛቸው ጥሩ ነገር ያግዛሉ እና እጅግ በዚህ አጋጣሚ እኔ ቪዲዮ ሰርቼ ለሚያግዙ ሰዎች፣ እርዱን አግዙን ለምንላቸው ሰዎች እጃቸውና የሚያግዙ ሰዎች እጅግ እናመሰግናለን በእውነት። በአሁኑ ሰዓት ጊዜው ከባድ ነው። የሆነ ሰው ከፍቶኛል ብሎ ሲመጣ ሰው ሞልቶታል። ከዛች ያለችው ደግሞ ትንሽ ያግዛሉ ና እጅግ አመሰግናለሁ። ለዚህ ግን ፈጣሪ መስገን እኔ ምንም አልሰራውም። ለቀጣይ ብዙ መድከም አለብን፣ ብዙ መስራት አለብን። እንዳንተ አይነት ወንድም የጠንካራ ልጆች አላችሁ። የእናንተን ፈለግ እያያዝን እንሰራለን። ያው እንግዲህ ሰብስክራይብ እንደዚህ ነው። በነገራችን ላይ መሌዋ በጣም አምሮብሃል። ደግሞ እውነት ለመናገር ብዙ ሰዎች በዩትዩብ ሲከታተሉ ቪዲዮን ማሻላ ወይም ደግሞ በጣም ደስ የሚል ነው እና ወንድማችን መላኩ ንጉስ በጣም አምሮበታል። ጥሩ ላይ ነው የሚሉ ሰዎች አሉ። እና እንዴት ነው? አይ በጣም የሚገርም ነገር አንደኛ፣ ያው ውፍረት ትንሽ ድሮ የሚያቀኝ መላኩና አሁን የሚያቀኝ ትንሽ ወፍሬ ያለው ስፖርት በተለይ ሁሉም የነበረ ሰውነትና አሁን ያው ኦሬዲ የተወሰነ አሁን ስፖርት ጀምር ያለው ከነበርኩት በዚህ 3 ወር 4 ወር 5 ወር ከነበረው አሁን ደህና እንትን እየቀነስኩ ነው። ምንም የተለየ ነገር በልቻ አይደለም። ያው ግን ያው ጥሩ ነው። ይሄ እኮ መልካም ነው፣ ማንም ሰው ይመኘው ነው የተገኘውና በነገራችን ላይ ይሄ ደግሞ አንድ እንደ ሀሳብ ነገር፣ ድሮና ዘንድሮ የሰው ልጅ ሲኖር እንደዚህ ፊዚካሊ ቼንጅ አለ አምሮ ብሃል። በነገራችን ላይ እኔ በኔ በኩል በጣም አምሮ ብሃል። እንደዛ ካልካ በሰጋገር ውፍረት ነው ያው ውፍረት ነው መቀንሳለሁ። እዚህ እንደው ማለት እንደው ወደ ድሮ እስኪ ወደ ኋላ መለስ ስላደርግህና የልጅነት ትውስታ በተለይ እንደው እነ ሁሉም ይን ስትሰራ ከዛም በፊት ከመስራት በፊት እንደው ወደዚህ ወደ ኪነ ጥበቡ የመጣህበት ምክንያት ታስታውሰዋለህ እንደው እዚህ ለመድረስ ከጎን የሆኑ ሰዎች ይህን ሁኔታ በደንብ እንድትበረታና እዚህ ደረጃ እንዲት ደርስ እንደው ከኋላ ሆነው እንደ ምክንያት የምታስታውሰው ነገር ይኖራል አዎ እንዴ በጣም እንጂ አንደኛ በዚህ ደረጃ እንደርስ ወደ ሙዚቃው እንድገባ በተለይ አላማጣ ያሉ የኪነ ጥበብ ባለሙያዎች ትግስት ባንዶች በጣም እጅግ አመሰግናለሁ በሙያም ብዙ አግዘውኛል ለምሳሌ ከኔ በፊት እየሰሩ የነበሩ እነ ኑራዲ ሰይድ አሉ እነ ዘላለም ደሳለኝ እነ አምባቸው አበበ እነ አስመላሽ ማሞ አሉ ባንዶች እኔ ከነሱ ኋላ ነው እርግጥ የገባሁት እና እዛ ገብቼ ግን አንዳንድ ነገሮች የሙዚቃው አንዳንድ አንድ ትምህርቶች እየሰጡኝ እጅግ አመሰግናለሁ። አጀማመሬ እንደዚህ ነው። እነሱን ሳላመሰግን በእውነት በሙያ አግዘውኛል አባቶቼ ናቸው። አምባቸው፣ ዘላለም በተለይ ዘላለም በቃ አብዛኛው ስራዎቼ ካየ ከሁሉም እየጀምሮ ግጥም እሱ ይሰራልኛል፣ ዜማ ይሰራለሁ። አብረን እስካሁን እሱ ወንድሜ ነው። ያክስቴ ልጅ ነው እና በቃ በግጥም እኔ ምንም የከፈልኩት አይደለም። በጣም መውደው ወንድሜ ዝም ብሎ ነው የሚሰራልኝ ፈጣሪ ካለ እና እናንባቸው አሉ ነኑር አዲስ ሰይድም እንደዚህ እንደዚህ አስተካክል እየተባለ ያው እዚህ ደረጃ ደርሰናል። እንግዲህ ወንድማችን ያው ወደ ድሮ ትዝታ ነው ወደ ኋላ የመለስኩህ ና እንግዲህ የምናስታውሰው ኩልም ይይ በጣም ገኖ ከማህበረሰቡ በጣም ተዋህዶ ብዙ ሰው ተዳድሮበታል። ብዙ ሰው ባህሉን ገልጾበታል። እጅግ በጣም በቃ የሚያምር ስራ ነውእና ወደዛ ነው እየመለስኩ ያለሁት እሱ እንደው መቼ አመተ ምህረት ነው። በዛ ሁኔታ ደግሞ እስከ እስራኤል ድረስ ሄደ። ብዙ ለኔ መዋለ ነው እያፈሰሱ ልጆች አሉ ሁሌም ቢሆን በውስጥ ያሉ የምትላቸው አሉና በተደጋጋሚ ስናወራ ነው የምሰማውና በጣም ምስጋና ደግሞ ለነሱ ለየት ያለ ነው። እስኪ ወደ ኋላ ልመለስ። እንደው እሺ ኩልም እንዳልከው በ2002 ነው ሙዚቃውን የሰራነው በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ጊዜ ነበረና ብዙ ባዛርም ሰርተናል። አለማጣ ባዛር፣ ያለማጣ ህዝብ በእውነት ያለው ክብር የቆቦ፣ የወልዲያ እነዚህ ባዛር ሰርተናል። ሮቢት እና ሁሉም ብዙ ሰው ጋር አስተዋውቆኛል። ለአሁኑ ስራዬ መሰረቴ ሁሉም ነው እና በዚህ ስራ ላይ እስከ እስራኤል ሀገር ሄጃለሁ። እስራኤል ሀገር ተላቪቭ የሚባል ቦታ ላይ ሰርቻለሁ እና እዛ የነበረው ፍቅር በጣም የሚገርም አቀባበል ነው። በጣም የነበረው ድባብ በጣም ደስ ይላል። እና እስራኤል ብዙ ጊዜ ያው በጣም የማከብራቸው ሁሉም አገር አከብራለሁ፣ ሁሉም አካባቢ እወዳለሁ። ግን በሁለት ጊዜ በስራ ጠሩኝ፣ እዚ ያላቸው ፍቅር ስለገለጹልኝ አብዛኛው ጊዜ እስራኤል አሁንም እያሰቡት ነገር አለ እና እዛ ሂጄ የመስራቱ ነገር እያመቻቹ ነው እና ዞሮ ዞሮ በዚህ ሁሉም ትዝታው በጣም ይገርማል ሁልምዬ እስካሁን የማይጠፋ ስራ ነው እና እንደዛ አይነት ስራ አሁንም በቅርብ ጊዜ ይዤ እመጣለሁ እያሰብኩ ነው እና ከድሬም ያው እንግዲህ በደንብ እንግዲህ ተገናኝተን ያለው ነገር እንትን እናደርጋለን። በነገራችን ላይ አንድ ሰርፕራይዝ እየተናገርክ ነው። እስራኤሎች እንኳን ደስ አላቸው ማለት፣ ወደ እስራኤል ጉድ ጉድ እያልክ እንደሆነ ራሱ አሁን ሚስጥር እያወጣህ ነው እና በቃ ለኔ ያላቸው በተለይ እዛ ያሉ የአለማጣ ልጆች አሉ፣ የቆቦ ልጆች አሉ፣ የጎንደር ልጆች አሉ። በቃ ሁሉም ኢትዮጵያውያን አሉ እዛና፣ ማንም ማንም ብዬ አልለያይም። እዛ ያለው ኢትዮጵያዊ ነውና፣ ለኔ ያላቸው ክብር፣ ለኔ ያላቸው ፍቅር በጣም የሚገርም ነው። ለዛ ነው እስራኤል እስራኤል የምለው፣ የተለየ ነገር ኑሮ ሳይሆን ለኔ ስለሚወዱኝ ስለሚያከብሩኝ፣ እዛ ያለው ነገር ፍቅር ነው። ሁሉም አገር እወዳለው፣ ሁሉንም ሰው እወዳለው አከብራለሁ። አንድ ነገር ሚስጥር ያዝብልኝ። እስራኤሎች በቅርብ እንገናኛለን እያለ ነው። ይሄን ነገር ደግሞ ሁላችሁ ማድረግ መቻል አለባቸው። እጅግ በጣም ደስ የሚል ነገር ነው። በነገራችን ላይ ከምትወደው ማህበረሰብና ለብዙ ሰዓት ረቀው ከነበረው ማህበረሰብ በድጋሚ መገናኘት የምን ያክል እንት እንደሚል አቃለሁና ስለዚህ ፈጣሪ አሳክቶለ ደግሞ ወንድማችን መለይ መጥቶ በዛ ቦታ ላይ እናንተ ፈታ ዘና ማድረጉን ይቀጥላል። እኛም በጉጉት የምንጠብቀው ነገር ነው እና እንደው እዚሁ በመቀጠል ምናልባት አሁን ላይ ዩቲዩብ ላይ በደንብ እየሰራህ ነው ያለው። በነገራችን ላይ ራያ አካባቢ በርትቶ ከሚሰሩ እጅግ በጣም በአጭር ቀን የተሻለ ሰብስክራይበር አንጥታህ። ይሄ ያመጣኸው ደግሞ እንዲሁ በዋዛ አይደለም፣ በጣም ለፍተህ ነው። በማንኛውም ሰዓት የተለያዩ ስራዎች እየሰራህ ነውእና እውነት ለመናገር እንግዲህ ከ80000 በላይ ሰብስክራይበር ከደረስ እጅግ በጣም አሜዚንግ የሚባል ነው። ምክንያቱም እኛ ብዙ ዓመታትን አልፈናል እዚህ መቶ ምናምን ለመድረስና። በቅርቡ ደግሞ 100 ሺህ ስሊቨር አዋርድ ታገኛለህ። በቅርብ ማለት ነው። አዎ ታገኛለህ። ምንም የሚያጠራጥር ጉዳይ አይደለም። እና እንደው በዚህ በስራ ላይ አሁን ላይ ምናልባት ስራ ሲሰራ በጣም ብዙ ነገሮች አሉ እንደው ያልተሟሉልን እንድንሟላ ብለን የምንላቸው ስራው ሁሉም ነገር አየር በአየር አይደለም የሚሰራውና ብዙ ሰክሪፋይ የሚከፍላቸው አሉና አሁን እንደው አልተሟሉልኝም ብለህ የምታስባቸው ቢሟሉልኝ የተሻለ እሰራለሁ የምትላቸው ነገሮች አሉ። አዎ ማለት የሰው ልጅ ግዴታ ብዙ ነገሮች ኖረዋል። ችግሩን በችግሩ በውስጡ ይዞ ነውና፣ ያው ቃል የገቡልን ሰዎች አሉ። ችግር የለውም ላልዋች፣ ካሜራ እንትን ብሎ ነበር። ካሜራም የሆነ ሰው ቃል ገብቷል። ያው እስከ ሚስተካከል የሆነ ጊዜ ሲስተካከል፣ ያው ያመጣዋል ብዬ አስባለሁ። አንዲት እህታችን ናት ቃል ገብታለች ያው እንግዲህ ያለው ነገር አሁን ካሜራ ምልስ ሰዎች ጋር እንትን እያልክ ነው የምትሠራው? አዎ ካሜራ በቃ ካንዱ ካንዱ ታመጣለህ። ያንን ነገር ቁጭ ብዬ ኤዲት አደርጋለሁ እና ያንኑ ችግሩ ፈጣሪ ካለው የሆነ ጊዜ ይስተካከላል እያስባለሁ። ከዚህ ውጪ ግን ዩቲዩብ ማገዝ የሚችሉ ካሉ በተለይ ብዙ የሚታገዝ ሰው አለ። አንተም የጀመርከው ቀና ነገሮች አሉ በሁሉም በቃ ለሰው ልጅ በቃ የከፋው ሰው ካለ መታገዝ አለበት። እኛ እኛ ጥቅማችን ምንድነው መሰለ በቃ እርካታ ነው፣ ከፈጣሪ ያለው ደስታ ነውና በቃ አንድ አንድ ሰው ደውል አድርጎ በቃ ጥሩ ምስጋና እንትን ያደርጋልና ዋናው ምስጋናው ፈጣሪ ነው እና እናመሰግናለን። እዚሁ ላይ እንደዋየ ዘመት ገልጾ በተለይ በዩቲዩብ ላይ መስራት የሚፈልጉ በጣም ብዙ እህት ወንድሞች አሉ። በተለይ በውጭ ሀገር የሚኖሩ ልጆች እዚህ ቦታ ላይ መጥተን መስራት አለብን ብለው በውስጣቸው እንደህልም ነገር ግን መሰናክል የሚሆኑባቸው ነገሮች አሉ። ለምሳሌ ምን እሰራለሁ የሚል አይነት ሀሳብ አለባቸው። ከዛ የሆነ ስራ ሰርቼ ባይሳካልኝስ ብለው የሚያስቡ ልጆች አሉ። ከዛ ደግሞ ንግግርም አልችልበትም ብለው የሚሉ አሉ። የካሜራ ችግር አለብን ብለው የሚሉ አሉ። እነዚህ የተለያዩ ምክንያቶች ከዚህ ስራ ወደ ኋላ ሊያደርግን ይችላል። በእውነት ጥሩ ጥያቄ ነው። አሁን ምን መሰለ የሰው ልጅ ካሰበ፣ አንተ ፍላጎት ካለ በውስጥህ ማንም አያግድህም። ለምሳሌ እኔ አሁን በሞባይል ቀርጻለሁ። በሞባይል ቀርጬ ፖስት አደርጋለሁ ሰውም ያየዋል። ማህ ነው እና ዋናው ከልብህ ካለ ነው እንጂ አሁን ካሜራ ባይኖር በሞባይል አድርጋለሁ። ከዛ ደግሞ ጥረት ያስፈልጋል፣ ፍላጎት ያስፈልጋል። የቃላት ንግግር የሚባለው ከኔ በላይ እንትን አልነበረም። አሁንም ያው ብዬ ሰው ይስተካከላል እያልክ እያልክ መድረክ ላይ እኔ መድረክ ሙዚቃ ሰራ መጀመሪያ አካባቢ መድረክ ላይ የሰው ፊት ያስፈራል። በቃ በጣም ነው የምትፈራው፣ ምናምን ከዛ ወጥተህ መድረክ ላይ ግን አንድ የተወሰነ ስታደርግን ምንም አይመስልህም። የቃላትም እንደዛ ነው። ነገ ጠዋት አንተ መድረክ ስትመራ፣ የመድረክ አያያዙ ያለው ነገር ቀስ በቀስ እየተማርክ ትሄዳለህና የማይለመድ ነገር የለም። ግን ምንድነው ጥረት፣ ጥረት ካላደረክ ቁጭ ብሎ አይሆንምና ካሜራ የሚባልም ካለ ካሜራው ሌላ ጊዜ ይመጣል፣ በሞባይል መቀረጽ ይችላል። ተስፋ አለመቁረጥ ነው። ለምሳሌ ምን ሰራለሁ የሚባለው ነገር አይሰራም። ለምሳሌ ምን እሰራለሁ መሰለህ ለምሳሌ አንዲት አንዲት የሚገርመኝ ሳዑዲ አገ እዛ ያለችው እና ዩቱበር ናት እና የምሰራው ነገር እዛ ቤት አንድ ቦታ ነው ያለችው ምን ለመስራት አሰበች መሰለ እዛ የምሰራው ምግብ እየቀረጸች ፖስት ማለት በቀዛች ያለችበት ቦታ መንቀሳቀስ ሞያዋን እያካፈለች ነው። ሞያዋ ሞያዋ ይሄ እንደዚህ ነው ይሄ እንደዚህ ነው የሚሰራው ምናምን እያለኝ አድጋለች። ስለዚህ ምን ስራ አይባልም ማለት። አሁን እሷ ካሜራ ኑሯት አይደለም ሌላም ቴክኖሎጂ የታገዘ መሳሪያ ኑሯት አይደለም፣ በአቅሟ እዛች ቦታ ላይ በሞባይሏ እንደዚህ እያደረገች ሰልፊ እንደዚህ እያደረገች ይሄ እንደዚህ ነው። አሁን ሰብስክራይቧ በጣም እያደገ ነውና ሰው በየ በየ ያለበት ቦታ ላይ የፈለገው ነገር ሰርቶ ለህዝብ እንትን ድምፅም ካለው ሌላ ጊዜ የተራቀቀ ነገር እስከሚያገኝ ስቱዲዮ እስከሚያገኝ በሞባይል ቀርጾ ማስተላለፍ ይችላል። እዚህ ቀላል ነው ማይሰራ ነገር፣ አሁን እንደዚህ ውስጥ ድምጽ ካለ አልከና፣ ብዙ ልጆች ደግሞ በተለይ እዚህ ሁኛው አካባቢ ላይ በጣም የመስፈን ተሰጥቶ ያላቸው ፍላጎት ያላቸው ግን በተለያዩ ሁኔታ ማህበራዊ ሚዲያን ያለማገኘት ሽፋን ያለማገኘት፣ ወይም ደግሞ እናንተ መሰሉ ወንድሞች ባለማገኘት ብዙ መውጣት እየፈለጉ ያልወጡ ልጆች አሉ። እነሱ እንዴት አበረታታቸዋለን? ከሙያ አንጻር በጣም ጥሩ ነው። አሁን ምንድን ነው በተለይ አሁን እኔ ከተወሰነ ቀን በኋላ ጀምረዋለሁ ብዬ የማስበው አለማጣ ላይ የባህል ቡድን እንመሰርታለን። እነዚህ አቅም የሌላቸው ልጆች እኛ ጋር እንትን በድምፅ ሊሆን ይችላል፣ በውዝዋዜ ሊሆን ይችላል፣ የተለያየ ብሔር ብሔረሰቦች ሙዚቃ እንትን እያደረግን እንሰራለን ብዬ አስባለሁ። በዚህ አጋጣሚ እድሉን መጠቀም የሚችሉ ካሉ የኔ ስልክም ያው እዛው ይነራል ይኖራል መጥተው ማናገር ይችላሉ። ባህላችን በተለይ እኛ እኔ የምሰራው እዛ ባህል ላይ ነው። ባህል ማደግ አለበት። ባህል ወጉና ባህሉ ማደግ አለበት። የዘመናዊ የዘመናዊ ሙዚቃ የራሱ ሰው አለው። እኛ ደግሞ የባህል ባህልና ቋንቋችን ለማሳደግ ተስፋ ሳንቆርጥ እንሰራለን። በዚህ አጋጣሚ በነገራችን ላይ ያው በደንብ እንዲሰመርበት ስለፈለግኩ ነውና፣ እጅግ በጣም ደስ የሚል ነው። በተለይ እዚሁኛ አካባቢ ላይ ሆናችሁ በኪነጥበቡ አለም ላይ ማለፍ የምትፈልጉ ወጣቶች፣ ተማሪዎች ልትሆኑ ትችላላችሁ። በተለያየ ቦታ ላይ ሆናችሁ የተለየ ተሰጥኦ ያላችሁ ልጆች፣ በቀጥታ እዚህ ቁጥሩን የወንድማችን መላኩ ንጉስ፣ አርቲስት መላኩ ንጉስ ቁጥር አስቀምጥላችኋለሁ፣ ቀጥታ እሱ ጋር። ይሄ ታላቅ የምስራች ነው። በነገራችን ላይ ብዙ የምስራች ከተገናኝ ነው ይቀር እየነገርከኝ ነውና እጅግ በጣም ደስ የሚል ነው። ይሄ ደግሞ የሚበረታታ ነው። ምክንያቱም እናንተ ያለፋችሁበት ሁኔታ አለ። አሁን ለአዲሱ ትውልድ ደግሞ ይህን ነገር ማመቻቸትህ በጣም ያው፣ እንግዲህ ፕሮግራማችን እንደቀጠለ ነው። ወንድማችን መለይ ደግሞ ይህን ስራ እስካሁን ድረስ ውጣ ውረዶችን ብዙ ሲያልፍ እስከ እስራኤል ድረስ መጥቶ እዚህም ሀገር ውስጥ ብዙ ስራዎች ሰርተዋል። ከማህበረሰብ ጋር ብዙ ግንኙነት አለውና ገጠመኞች አሉት። ስለዚህ እነዛን ገጠመኞቹ እንደ ምንድን ናቸው የሚለውን እስኪ አብረው እሱ ጋር ቆይታ እናደርግ እሺ ከድሮ አመሰግናለሁ። በእውነት ገጠመኝ አለ እና አንድ ጊዜ ባዛር የሰራሁ ኮረም ከተማ ላይ ታውቀዋለህ። የባዛር ምንሰራበት ትልቅ ስቴጅ ነው፣ እና ሙዚቃ ተከፍቶልኛል። ከዛ ሙዚቃውን እየዘፈንኩ ነው። የሆነ ሰውዬ ትልቅ ዱላ ይዟልና መጣና፣ እሱ ደስታውን ለመግለጽ ነው። ማይክ የሚይዝበት የመዝፈኛው ማህል። ከዛ እየዘፈንኩ እንደዚህ ከዛ መጥቶ አይዞ በርታ ብለው እንደዚህ አድርጎ እንትን መያዝ ነው። ጠንክር አይዞ ምናምን ሸለመና እንደዚህ ሲያደርገኝ ሰውዬው የነበረው ሰውነቱ ግዝፈቱ ልነግር አልችልም። ከዛ ሙዚቃው የተዘፈነ ማይኩም የዝንበት ግጥም አድርጎ ይዞኛል። ከዛ እንደዚህ አብረን የዘለልን ነው። ከዛ ኧረ አባቴ ልቀቀኝ፣ ዝምብል ይለኛዋ። ኧረ እጄ መጽፈኛው ያዙ ሰውዬው ጭራሽ ሙሉ ጉልበት ነው የለኝም እንደ ድሮ ሰውነቴ በዛ ሰዓት ተቀጭ ነበርኩና፣ ያንን አይዞበርታ ነገር ነው ማይክ ነው ይዝበት ግጥም አድርጎ ሰውዬው። ከዛ በኋላ ስለው የሚያቀናብሩ ነበርና፣ ከዛ ገብቷቸው የሙዚቃ እንትሩ ብርጁ አስረዘሙትና ሰውዩ የሚገርም በቃ አረሳውም። ሰውነቱን እነግርህ አልችልም። እሱ ግን የፍቅር ነው የፍቅር ነው። ከዛ እኔ ያንን ማይክ በዚህ ነው የምዘፍነውና እንደዚህ አድርገህ ለመመለስ ፈለኩኝ አልቻልኩም። አልደረስከም እንደዚህ ራቃ። በኋላ ይሄ ገጠመኝ እስከ እስከመቼውም አረሳውም። እሱ ለፍቅር ነው ግን አይዞህ በርታ ብሎ እጄን እንደዚህ አድርጎ የምዘፍንበት መያዙ ያው ትንሽ አደናቂ ላይ በብዙ በመድረክ የሚያጋጥም ነገር ነውና ያንተ ደግሞ ለየት የሚለው ነገር አልደረስክበትም። ቁመቱን በጣም ከፍ ያለ ነው፣ ግግር ነው የሚገርም ነው፣ የሚገርም ነው። ከዛ ሌላው ደግሞ ቅድም ላይ እያወራ ነበርና በተለይ በሙዚቃ በአርት ውስጥ ስትሆን ብዙ ውጣ ውረዶች አሉ ብለህ ለልጆች ጥንካሬ ይሆናል ብለህ ያልከው ገጠመ የነበረና እንደው የገጠመ ሁኔታ ምን ነበረ? እስኪ እንደው ያን ገጠመኝ ቅድም ላይ በግል እያወራ ነበርና በተለይ ለሚሰሩ ስሮ ሰዎች ማጠናከሪያ ይሆና ብዬ ሀሳቡን ስለወደድኩት፣ ስንት ዘፈኖች እንትን ካላልክ ምናምን የሚል ነገር ነበር። በጣም ባይዘው እሱ በጣም ለኔ በጣም ትልቅ ብርታት ነውና እንዳጋጣሚም መናገር ስላለብኝ ያው ለሌላ ማስተማሪያ ይሆናልና፣ ትዕግስትማ እንዳለ ማጣ ያለው ትዕግስትማ እንዳለ ከኔ በፊት እንትን ክለብ ተጀምሮ ይሰራሉ፣ ብዙ ስራ ይሰራሉ። እና እኔ ከነሱ ኋላ ያው ብዙ ነገር ሙዚቃ ሰርቻለሁ። እና ጠየቁት። አንባቸው ይባላል። ምክንያቱም ይሄም እንዲያ ይልኝ ስለምወድሱ። ከዛ አንባቸው ሂደት ብዬ ወንድሜ ሙዚቃ ልገባ ነው እናንተ ጋር አልኩት። ከዛ እሱ ምናለኝ፣ በአሁኑ ሰዓት ሳየው ግን ለእኔ ብርታት ነው። ከዛ ለትገባ ነው ወደ ክለብ፣ አዎ፣ አስር ሙዚቃ ካላጠን አትገባም አለኝ። ከዛ እሺ ምናም ብዬ አስሩን ሙዚቃ ጥንቼ ሄድኩና በቁጥር ነገርኩት። ከዛ ምናለኝ ደግሞ ሀያ ሙዚቃ ካልሰራህ አትገባም። እንዋ እኔ ምልክ ያዘኝ ሀያውን ሙዚቃ በእንትን መጨረሻ አካባቢ በቃ ተስፋ ቆረጠ። ሰላሳውን አለ ሰላሳውን እንትን አድርግ ይርኩ ይሄ ነገር የሚላቀቀኝ ነገር አለማ ብሎ ይሁን አስብ ያላቅም በጣም በቃ እኔ በአሁኑ ሰዓት በቃ እኔ ያ ነገር የገባኝ ልካ አስር ሙዚቃ ሀያ ሙዚቃ አጥና ያለኝ ለኔ ብሎ ነው እና እጅግ አመሰግናለሁ አንባቸዋ በዛም ጥንካሬ እኔ የታየበት ጥንካሬ ነበረ እሱ እንደዛ ማለቱ ለኔ እንትን ብለውኛ እና እጅግ አመሰግናለሁ እና እና መልእክቱ ምንድን ነው አለመድከም ነው አንድ ሰው አሁን ለምሳሌ አምስት ሙዚቃ አጥንተህና ብሎኝ በዛ ብቀር ቀረሁ ቀረው ወይ ውስጤ ላይ የለም ማለት ነው ሀሳቡም ሞያውም የለም ወይ ደሞ ፍላጎቴም የለም ማለት ነው አስር ሙዚቃ ብሎ እንደዛ ልቀራለሁ። ግን ፍላጎት የሚባለው ነገር ቀደም እንደገለጽኩት የሰው ልጅ ፍላጎት ካለው ማንም እንደማይገድበው። አስር አለኝ አስሩን አጠን ነው፣ ሀያ አለኝ ሀያውን አጠን ነው። ከዛ በኋላ የእኔ ፍላጎት ስለነበር እንትን ያድርግ ያለሁ እና ልጆችም ካላችሁ በተለይ በዚህ አጋጣሚ በዚህ አርት ላይ ካላችሁ ብዙ ፈተናዎች ይኖራሉ፣ እየተደላደላልም እና መጠንከር ነው። አይዟችሁ፣ በርቱ ለማለት ነው፣ ከጎናችኋለሁ ለማለት ነው። እና እጅግ አንተንም አመሰግናለሁ እዚህ መጥተህ ወንድሜ ከድር እጅግ አመሰግናለሁ። በርታ። ይዞ ብዙ ነገር እያየን ነው ስለአንተ፣ ጠንካራ ነህ። ስለዚህ በነገራችን ላይ የኔ ጥንካሬ ያው መሰረቶቼ እናንተ ናችሁ። ለምን እንደሆነ ታውቃለህ። እንግዲህ ስለ ራያ ባህል፣ ስለ ማንኛውም ስለ ባህል ምሳሌ ያገኘሁትኝ እንግዲህ በወንድማችን አርቲስት ኑራ አዲስ ሰይድ ና በወንድማችን አርቲስት መላኩ ንጉስ እንደዚሁም ደግሞ ሌሎች ጠንካራ ጠንካራ ልጆች አሉ፣ እዚሁ አካባቢ አሉ። ከነሱ በመነሳት ነው ስለ ባህላችን ስራ ስለ በጎ ነገር እንስራ፣ ስለ በጎ አድራጎት እንስራ። እውነት ለመናገር በጎ አድራጎት ስራ ራሱ በዩቲዩብ ራሱ ማለት ነው፣ ከከድራ አያ በፊት ያንተ ይቀርም ነበርና በጎ አድራጎት ስራ ስሰራ በጣም ስቀና ነበር። የሚገርምህ ነገር በአብዛኛ እንደምትለው እስራኤል ሀገር ያሉት ወንድሞች ናቸው በጣም ለችግርህ መፍትሄ የሚሆኑትና በትኩረት ሳይ ነበረና ና የተለያዩ ችግርተኞችን በሚዲያ ይዘህ እየመጣ ያን ነገር በጣም እጓጓ ነበር። የምነግርህ ያው ዛሬ በዚህ ሀሳብ ልግለጽልህ ብዬ ነውና በበጎ አድራጎት ስራ እዚህኛ አካባቢ አንተ ግንባር ቀደምነ ሆነ ለመናገር ማለት ነው እና ኖ ያው ሰው ሀሳቡን በተግባር ላይ መሆድ መሄዱ ነውና፣ ስለዚህ በዚህ በበጎ አድራጎት ስራ በርታ። በአርሱም ዘንድ የምታደርገው ነገር እጅግ በጣም ሁላችንን ሊያስተምር የሚችል ሊያበረታታ የሚችል ነገር ነው። በርታ፣ ነገ ትልቅ ደረጃ ላይ እንጠብቃለን። እንደተባለው በእርግጠኝነት የምነግርህ ያው ድሮ የነበረው ነገር አሁን ያው ሁሉም ነገር ሰላም ያስፈልገዋል። አገራችን ሰላም ሆና በማንኛውም አለማት እየዞርክ ስራዎችህን እንደምታሳየን እንደምታስደምመን እርግጠኛ ነኝ፣ ይጠብቃለሁ ወንድሜ፣ እናመሰግናለን። ያው አንተም ጥሩ የምታደርጋቸው ነገሮች አሉ። ያንተን ፈለግ ይዘን እንጓዛለን። ጎበዝ ነህ አንተም። ስለዚህ መተጋገዝ አለብን። አንተም ለኔ የምታግዘኝ ነገር ካለ መድረኩ ክፍት ነው። እኔም ለአንተም እንደዛ እያለግ እንደውም እንግዲህ እስከመጨረሻ ያው ፕሮግራማችን በነገራችን ላይ ድንገት የሆነ የበጎ አድራጎት ፕሮግራም ልንሰራ በዛ ጉዳይ ነው የተገናኘ ነው። እኔና መሌ ለነገሮች ብዙ ዝግጅት አላደረግንም። ይቅርታ ለዚህ ጉዳይ ምናልባት አንዳንድ ያለፍናቸው ነገሮች ካሉ ወደፊት እናረማቸዋለን። በድንገት ተገናኝተን ነው ይህን ጭውውት እያደረግን ያለ ነውና እንደው በስከ መጨረሻ እንደው ቀረ የምትለው ማመስገን የምትፈልገው አካል፣ ይሄ ሀሳብ መካተት አለበት የምትለው ካለ ሙሉ ድሉን ለአንተ እየሰጠው ነው ወንድም አረ፣ ያው ምንም ነገር የለም። እጅግ አመሰግናለሁ። አንተም በጣም በርታ፣ በጣም በእውነት መበርታት አለብህ። ሌላም ማመስገን ያለብኝ ነገር ካለ ፈጣሪን አመሰግናለሁ። ብዙ እንሰራለን፣ ገና ምንም አልሰራንም እና ከዛ በቃ ሰላም ነው ዋናው። ለሰው ልጅ ሰላም የሚሰጠን፣ ኢትዮጵያ ሀገራችን ሰላም ትሁንና በቃ ሰላም ነው እና ሰላም የሚሰጠን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የነበረን ቆይታ እጅግ በጣም በሚያምር መልኩ ወንድማችን አርቲስት መላኩ ንጉስ ጋር ድንገት ተገናኝተን እንደዚህ አይነት ቆይታዎችን አድርገናል። ሀሳብ አስተያየታችሁን አስቀምጡ። እንግዲህ ለእንደዚህ አይነት ፕሮግራም የመጀመሪያችን እየሆነ ነውና እናንተ ደግሞ ለኛ ጥንካሬ ከጎናችን ሆናችሁ የምታበረታቱን በተለይ በውጭ ሀገር የምትኖሩ እህት ወንድሞቻችን ልባችሁ ንጹሕ ነው የምንሰራቸውን ፕሮግራሞች ሼር በማድረግ ወደ ተለያዩ ማህበረሰብ ተደራሽ እንዲሆን በማድረግ እንደዚሁም ደግሞ ሊያስፈልገን የሚችለውን ነገር ምንጎደላችሁ ምንናግዛችሁ እያላችሁ የምታበረታቱን በጣም ቀናት ወንድሞች አላችሁና፣ ለእናንተ ፍቅርና ሰላም በተለይ ደግሞ ለሀገራችሁ አብቅቷችሁ። መቼም የሰው ልጅ በውጭ ሀገር ሲኖር ነገጧት ተሳክቶልኝ በሀገሬ ላይ የተሻለ ነገር ማፍራት አለብኝ፣ ቤተሰብ መመስረት አለብኝ። እነዚህ እነዚህ ህልሞቻችሁ እንዲሳኩላችሁ ምኞታችን ነው። እጅግ በጣም እንወዳችኋለን፣ እናከብራችኋለን። መልዮዋ ቴንኪዩ ወንድሜ፣ አመሰግናለሁ። እውነት ለመናገር በእንደዚህ እንዝጋው ነው።